ካንቀልባ እስከ ለሕድ ከሺህ ዘጠኝ መቶ ሰላሳ አንድ እስከ ሁለት ሺህ ቀልባ እስከ ለሕድ ፕሮግራማችን በምድር ከውን ውስጥ የነቢያት ወራሽ ሆነው ያለፉ ትልልቅ አሊሞች ቁርአንና ሀዲስን አበጥረው ለሰው ልጅ በማስተማር በምድር ላይ አሻራቸውን ያሳረፉ አንቱ የተባሉ ሊቀ ቁርአን ምሁራን ከዛሬ እኛ ካለንበት ዘመን በፊት ተነስተው ቁርአንና ሀዲስን አጥንተው ኪታብ ጽፈው ተደራሽነቱ እኛ ድረስ የደረሰ ትጉ የነቢያት ወራሾች አልፈዋል። ወራሽ ተክተ ላለፉት አባቶች። የዛሬው ካንቀልባ እስከ ለሕድ ከ ሺ ዘጠኝ መቶ ሰላሳ አንድ እስከ ሁለት ሺ ስምንት እንደ ኢትዮጵያ አቆጣጠር ርዕስ የሰጠነው ጉዳይ ዓለም አቀፍ እውቀት ይዘው ነገር ግን በሀበሻ ምድር ኖረው ሀበሻ ምድር ላይ የተቀበሩ አሊሞችን አንስተን ወደ መደምደሚያው ከወደ ደሴ አካባቢ ያየነውንና የሰማነውን የሐዘን ድምጽ ወደ እናንተ የምናደርስበት ዶክመንተሪ ፕሮግራማችን ነው። አባባሸ አደምን የሕይወት ጉዞና ተሞክሮ በእለተ ሞታቸው በቀብር ስነ ስርዓታቸው ላይ ተገኝተን ኮዳይ ዘመዶቻቸውና ከደሴና አካባቢዋ ሰዎች ጋር ሆነን እንዲሁም ከተለያዩ የሀገሪቱ ክፍል የመጡ ዑለማዎች፣ ዳኢዎች፣ ታዋቂ ግለሰቦች ጋር አብረን በመኖሪያ ቤታቸውና በመቃብር ስፍራቸው ተገኝተናል። የቀሰሙትን ኢልም ጠብቀው ለእኛ ሊያሻክሩ የዚች የዱንያ ትንሽነትና ከንቱነት ገብቷቸው ለመጪው ዓለም ሙሉ ጊዜያቸውን ሰጥተው በአላህ መንገድ ላይ ዘውትረው እንደ ነገሩ ሳይሆን አምርረው ሲውተረተሩ የነበሩ አሊሞች ሐያታቸው ተከብሮ ሞታቸው ማስደንግጦ ሲከበር አይተናልና ይሄው ወደ እናንተ ልናደርሳችሁ መልካም ሆኖ ታየን። ያንተን መንገድ ይዘው ሂጅራ ለወጡት እንደ ምን ሀለን የሰፋ ምረት አባባ ሸህ አደም ከአባታቸው ከሸህ ሙሳ ናዶ ኩሊሲና ከእናታቸው ከወይዘሮ ነኢማ ሙክታር በፊቱ በወሎ ክፍለ ሀገር በአሁኑ በምዕራብ ወሎ ቦረና ልዩ ስሙ ጫቀታ በምትባል ስፍራ በሺ ዘጠኝ መቶ ሰላሳ አንድ እንደ ኢትዮጵያ አቆጣጠር ወደዝች ዓለም ተቀላቀሉ። አባባ ሼህ አደም ሙሳ ገና ጨቅላ ሕፃን ሳሉ ወላጅ አባታቸውን በሞት አጥተው ረጅሙን እድሜያቸው በየቲምነት የጀመሩ ሲሆን እድሜያቸው ለትምህርት ሳይደርስ ነበር እናታቸው ወይዘሮ ነኢማ ሙክታርና የአባታቸው ወንድም ሼህ እብሬ ቆሎም እጃቸውን ይዘው ለፍቄ ሸካቸው አባት ለሼህ መህዲ ሀጂ ሺፋ ይህ ልጅ እርሶ ጋር ቁርአን ይቅራልን ብለው ያስረከቧቸው። ቁርአንን በጨቅላ ዕድሜያቸው እንዳከተመው ከቁርአን ሸካቸው ልጅ ከሼህ መሐመድ አረቡ ሸይጤ ለተከታታይ ስምንት ዓመታት ፊቅሁል ሐነፊያን ከሽሩጡ ሶላት እስከ ዱር ድረስ በብቃት ጨረሱ። ገና መሬትን እንደ ሕፃን ልጅ አፈር ፈጭተው ጭቃብኩተው ሳይቦርቁባት የማዕረግ ስም ተቸራቸው። ሼህ አደም ሶጌሩ ተብለው የዕልም ደረጃቸውን ሕፃኑ ሸህ በመባል ተጠርተው ሰፊውን የእውቀት ጉዞ ከአካባቢያቸው ጀመሩ። በመቀጠል እነሆ ከአልጀርሃ እስከ ሙግኒ እንዲሁም በላጋ መንጢቅ በሳይንሳዊ አጠራር ሎጂክ የምንለውን ሶርፍ፣ እዚያው ቦረና ከመካነ ሰላም በስተ ምስራቅ አካባቢ የምትገኝ ልዩ ስሙ ከቶ በሚባል ስፍራ ሸህ አብዱልሐሚድ እነ ሸህ ከቶ ላይ ኡሉመል ዓረቢያን ቀርተዋል። ባጠቃላይ ስልሳ ሁለት አይነት ፈን ወይም የእውቀት ዘርፎችን እንዳጠኑ የሚነገርላቸው አባባ እውነትም ሸህ አደም ሶጊሩ ሕፃኑ ሸህ መባል ሳያንሳቸው የዕድሜ እርከናቸውን አንድ ምዕራፍ ጨረሱ። አላሁ ይህ በዕውቀት የበለጸገ ሕፃን እዚያው በወሎ ክፍለ ሀገር በሰሜን ምዕራብ በኩል በወግዲ ወረዳ ልዩ ስሙ ሀጦ በሚባል ስፍራ የእነሸህ መሐመድ አሚን ወይም እነሸህ ሀጦ አባት ሸህ ያህያ ላይ ቁርአን ተፍሲርን ለሶስት ጊዜ ደጋግመው በመቅራት እግረ መንገዳቸውንም ቁርአን ሐፈዙ መከራሁን ሐፊዙ አባባ ሸህ አደም ወይም ሼህ አደም ሶጊሩ፣ ጉዞአቸው በዚህ አላቆመም። አባባ ሸህ አደም የሐዲስ እውቀታቸውን የወሰዱት በሰሜን ሸዋ ደራ ውስጥ ይገኙ የነበሩ ትልቅ ሙሐዲስ ሸህ ሃያት አልዩ ላይ ሲሆን ወደ ደሴ በመመለስ ከእሳቸው በፊት የደሴ ከተማ አረብ ገንዳ መስጂድ ኢማም የነበሩት ሐጂ አሕመድ ኢብራሂም ላይ ተጨማሪ የሐዲስ እውቀቶችን ቀስመዋል። አባባ ሸህ አደም አላዩትም የሚባል የእውቀት ዘርፍ አለመኖሩን በቅርበት የሚያውቋቸውና ና ለደረሶቻቸው የእድሜ ጓደኞቻቸው ሲናገሩላቸው፣ ወደ እርሳቸው ዕውቀት ፈልጎ የተጠጋ ሁሉ ጨልፈው ካቀመሱት፣ ጠልቀው ካጠጡት የዕውቀት ባህራቸው በእውነትም እንደዚህ አይነት ሰው አለ እንዴ ብሎ ያልታጀበ የለም። አባባ ሻህደምን በአሁኑ ጊዜ ለየት የሚያደርጋቸው ለብዙ መሻይኮች አስቸጋሪ በሂሳብ ስራው ግራ የሚያጋባ አልጀብራና ፍራክሽንን የያዘ የቀናትን አቆጣጠር። የሰዓትን አለካክ ስለ ከዋክብት፣ ስለ ፕላኔቶች የሚያጠናውን ኢልመልሚቃትን መቅራታቸው ነው። ኢልመልሚቃት ቀን ቀን ፀሐይና ሰማይን ማታ ማታ ሲጨላልም ጨረቃንና ከዋክብትን እየተመለከቱ ስለ ስነ ፍጥረታት መዋቅር ስለ ጊዜው የሂደት ዑደት መተንተናቸው፣ የአየሩን ሁኔታ መተንበያቸው፣ ሰዓት ሳያዩ ሰዓት መገመት መቻላቸው እጅግ ልዩ ሰው ያደርጋቸዋል። የጊዜ አቆጣጠር ካላንደርም ያዘጋጁ ነበር። አባባ አባባ ሸህ አደም ይህንን ኢልመል ሚቃት የቀሩት በአሁኑ በአማራ ክልል የኦሮሞ ማህበረሰብ ልዩ ዞን ከከሚሴ ከተማ በስተሰሜን ምስራቅ የምትገኝ ከነ ሙፍቲ ዳውድ ሀገር ደዌ የምትባል ትንሽ ስፍራ ከሸህ ጀማል ዑመር አንበሴ ላይ ሲሆን ይህንን ታምረኛ ሚቃት የተሰኘ ኢልም የቀሩት ከላይ የጠቀስኳቸው የተለያዩ የእውቀት ዘርፎችን ከተስተማሩ በኋላ በመሆኑ ኢልመል ሚቃት ብዙ አላስቸግራቸውም። ለሁለቦቻችን ሆና ተከላ መሸሸጊያ አባባ ሸኽ አደም በሺ ዘጠኝ መቶ ስልሳ አምስት እንደ ኢትዮጵያ አቆጣጠር አንድ የሚገርም ጉዞ ኢልምን ፍለጋ አድርገዋል። ሸህ ሲራጅ ቢሻንገለቴ ከሀጂ ሳኒ ሀቢብ በፊት የታላቁ አኗር መስጂድ ኢማም የነበሩ ነበሩ። እናም ከተማ በቃኝ ይሉና ሀጂ ሳኒ ሀቢብን ከወሎ በማስመጣት በኢማምነት ስፍራቸው ላይ ይተካሉ። ለህዝብም ቆመው እንግዲህ እኔ ኢማምነት በቃኝ ተተኪን የሚመጥነኝን ሰው ይሄው ከወሎ። አምጥቼ ተክቼላችኋለሁ ብለው ካስተዋወቁ በኋላ ተነስተው ወደ ትውልድ ቀያቸው በሀገራችን በደቡብ ምዕራብ በኩል የአባ ጂፋርን ሀገር ጅማን ተሻግረው ሊሞ ይሰፍራሉ። ተጠቃሚ ድርድር ወራሽ ተክተ አባባ ሸኽ አደምም ይህንን ክስተት ሲሰሙ ከወሎ በመነሳት አዲስ አበባ ይመጣሉ። አዲስ አበባም እንደመጡ በጊዜው የሸሪዓ ፍርድ ቤት ዳኛ የነበሩት የቅርብ ባልንጀራቸውንና ቤተሰባቸውን ሼህ ኡስማን አስፋው ጋር ይገናኛሉ። አባባ ሸኽ አደም በዚህ ጊዜ የኢልም ሰጠርን አዳርሰው የቀሩ ቢሆንም ወደ ሼህ ሲራጅ ቢሻን ገለቴ ጅማን ተሻግረው መሄድና እሳቸውም ላይ ተጨማሪ ዕውቀቶችን መቅራት እንዳለባቸው ለሼህ ዑስማን አስፋው ይነግሯቸዋል። ሸህ ዑስማንም ኢልምን አፈንፍኖ አዳርሶ የቀራ ትልቅ ሸህ ተጨማሪ ዕውቀትን ፍለጋ ከወሎ ተነስቶ ጅማን የሚሻገርበት ሁኔታ እየገረማቸው ወደ ሸህ ሲራጅ ቢሻንገለቴ ይሸኟቸዋል። ኢስላም ለኔ እንዲደርስ አስችለዋል። አባባ ከሊሞ መልስ ነው። ተመልሰው ከኢትዮጵያ በሰሜን ምስራቅ በኩል ከአዲስ አበባ አራት መቶ አንድ ኪሎ ሜትር ርቀት ላይ ወደምትገኘዋ የወሎ እምብርት ወደ ሆነችው ደሴ ከተማ በ1968 በአረብ ገንዳ መስጂድ ይከትማሉ። አቶ መሐመድ አሚን ኑር እንዲህ ሲሉ አጫውተውናል። ነገር ግንኛ አፈንግጠል ማለት ይችላለሁ ወጣቶች ለየት ብለን እነሱ ወጥተኛ አስተያየት ከሀጂ አህመድ እብራሂም እና በፊት ባለው ሁኔታ መናገር ይችላለሁ። ሀጂ መሐመድ አድም ሀጂ መሐመድ እብራሂም በፊት ማለት ነው። እሳቸው ሲሞቱ መአዚኑ ያሰግድ ብለው ቁሪዎቹ ማእዚን እንዲያሰግድ ተደረገ። ማእዚኖቹ ጣሊሞች ናቸው፣ ግን ቀጠሉ። ማእዚኖቹ እያሰገዱ ሦስት ወር ስድስት ወር ሲያሰግዱ እንዲሁ የላኛውን መስጊድ ደግሞ አሁን እዚህ ፎቶግራፋቸው የተለጠፈው አጂ ያሲም የሚባሉት እሳቸው ነበሩ። ሸዋበረ ሸዋበረ ሸዋበረ መስጊድ እሳቸውም ሲሞቱ እንደዚሁ ማእዚን ተተካና ሲያሰግድ፣ ወጣቶች ተመካክረን

ያደረሱ ነበር። ሁለታችን አስፈረሙን። አሁን እነዚ አስራ ሁለት ሰዎች ኢማሞች እንደሚወጡ እንቅስቃሴ ያደረገ ሰበሰብ አሊምን፣ አሊ ሐጂ አህመድ እብራሂም፣ ከድጆ ከዛ ሰው ለሸዋበር መስጊድ ሀይ መሐመድ ሀምዛ የሚባል ናቸው። እንደተቀምጡ ለሸዋበር መስጊድ ማም ተደረጉ። እኛ እነዛ ስራ ሁለቱ ወጣቶች በየአመቱ ረመዳን ከነጋዴ የሚዞር ባጀት እንሰበስበል የአመት ባጀት ሰብስበን እኔ ሂሳብ ሹምናይ ሀጂ መሐመድ ዳውድ ገንዘብ ያዥ ነው። ሀጂ አህመድ መሐመድ የአቡበከር አባት፣ አሁን አቡበከር የእሱ አባት ደግሞ እስከፋይ ናቸው። ሀጂ መሐመድ ዳውድ ተቀብለው ቄማሞችን ቤት ይከፍላሉ። በዚህ አይነት እየኖርን እንዳለ ሀጂ አህመድ ብራሂም ሲሞቱ፣ ሀጂ አደም ጠካኒ እውቀታቸው ከሀጂ አህመድ ጋር ይወዳተራል ወይም በአንዳንድ ነገሮች እንደ ዳውን አባባም እንዲህ እንዲህ እያሉ በአረብ ገንዳ መሲድ ወጣቶቹን እያሰባሰቡ መማቅራት የአካባቢውን ሙስሊም ቀልብ መማረክ ጀመሩ። በአጋጣሚ ከሳቸው በፊት የነበሩት የደሴ ከተማ አረብ ገንዳ መስጂድ ኢማም ሐጂ አህመድ ኢብራሂም ባደረባቸው ድንገተኛ ሕመም ከዚያ ዓለም ወደ አኪራ ሲሄዱ ወዲያው በወቅቱ የነበሩ ኮሚቴና ለመስጂዱ ሁለንተናዊ ጉዳይ ይንቀሳቀስ የነበረው ወጣት ማህበር ለመስጂዱ ኢማምነት የሚመጥን ሰው ለማግኘት ሩቅ መጓዝ አልነበረባቸውም። በወቅቱ የመጠቀ በአመለካከቱ ስር የሰደደ አሊም እዚያው አረብ ገንዳ መስጂድ ነበረና ወዲያውኑ አባ አባ ሸህ አደምን ለኢማምነት እንደሚፈልጉ ሲነግሯቸው አባባም አማናውን የምወጣ ይመስላችኋልን ብለው መልሰው ለኮሚቴው ጥያቄ አቀርቡላቸዋል። ኮሚቴዎቹም በጥያቄያቸው የተገረሙ እኛ እንግዲህ ያገለግሉናል ብለን የመረጥነው የዒልም አባታችን ይሆኑናል ብለን ያስቀመጥነው እርስዎን ነው ሲሏቸው አባባም አማናውን የምወጣ አላህ ያድርገኝ ብለው የአረብ ገንዳን መስጂድ በኢማምነት በመምራት ጀመሩ። የሚገርመው ግን ሼህ አደም ሶጊሩ የሚለው የማዕረግ ስማቸው ኢማም እስኪሆኑ መጠሪያቸው የነበረ ሲሆን ልክ ኢማም ሲሆኑ አባባ ሼህ አደም ተሰኝተው ለሰላሳ አራት አመታት የሁሉም አባት፣ የሁሉም አቅሪ፣ የሁሉም ተጠሪ ሆነው አማናውን በሚገባ ተወጥተው ንግግር ብቻ ሳይሆን ተግባራቸውን እያወረሱም የአረብ ገንዳን ሚንበር ለሠላሳ አራት አመታት ቆጥበውበታል። ከመግሪብ እስከ ኢሻም ተፍሲር አስቀርተውበታል። ሼህ አደም ሙሳ

እንት ስት ገዛ ስት ሸት ስት በላ ስትጠጣ ማለት ነው። አባባ በመዛሐብ ደረጃ የሐነፊያን መዛሐብ ያጠኑና በልጅነታቸው ዕልሙን የወረሱ ቢሆኑም የመዛሐብ ወገንተኝነት ታይቶባቸው አያውቁም። ለሁሉም የተስማማ ባህሪ ለሁሉም የተገራ ስብዕና ነበራቸው። አባባ ሸኽ አደም ከሀያ አንድ ጊዜ በላይ ሐጅ ያደረጉ ሲሆን እድሜ ልካቸውን ስለማንም ግለሰብ በአሜት ደረጃ ፊታቸው አስነስተው አያውቁም። እድሜ ልካቸውን ከሀብታም እስከ ደሃ ከትልቅ እስከ ትንሽ በኩል ፈገግታ በኩል ስብዕና አስተናግደዋል። በሚያውቁትም በማያውቁትም ሰው ተመሳሳይ ገጽታ እያሳዩ የነብያት ወራሽነታቸውን በተግባር አሳይተው ይህንን ይሄንን ባህሪ ሁሉም በኩል ድምጽ ይመሰክሩላቸዋል። እኔ ልገልጽበት የምፈልገው ቃላት ሁሉ ያጥረኛል። ከማላት ሁሉ የተሟላባቸው አኽላቃቸው እዚህ ጎደለህ የማይባሉ በዕልማቸው በዚህ ጎደለ የማይባሉ ተፍሲር የአረብ ገንዳ መስጂድ ይመስክር። አረብ ገንዳ ማግሪብ የሰገደ ይመስክር። አረብ ገንዳ ማግሪብ የሰገደ ይመስክር። ተፍሲሩ ምን እንደሚመስል የውመ ኢዝን ተሐዲሱ አኽባራሃ ሲባል መሬቲቱ የምትመሰክረው ካልሆነ በስተቀር የሰው ልጅ ሊገልጸው የሚችለው አይደለም። በሌላውም ዑሉም በነህው ይባል በፊቅሁ ይባል በቀሩት በዕልመል ሐነፍያ ድካ የደረሱ፣ እኔም ከሳቸው ዕልም የተወሰነውን ለመቋደስ ሞክሬ ያለሁ፣ ከተፍሲሩም የተወሰነ እስትዓራ በላጋ ምናምን ከሳቸው ላይ ቀርች ያለሁ። ይሄ ይቀራቸዋል የማይባል ዕልም ያላቸው ሲሆኑ ከዛ ሁሉ ዕልማቸው በላይ አኽላቃቸው ትንሽ አይሉ ትልቅ አይሉ ሴት አይሉ ወንድ አይሉ አሊም አይሉ ጃህል አይሉ፣ ያን ሁሉ አክላቃቸው የሰፋ ለዛው ሁሉ አክላቃቸው የሰፋ ነቢያችን አለይህ ሰላት ወሰላም ከመሰከሩላቸው ሰዎች ይሆናሉ የሚል ተስፋ ይኖረኛል። ወረሒመ ላሁ ፈቂደና

ሰው ብቻ ነው ማለት ቶሪ ማይምሽ በሻደም በሀያ አምስት ዓመት በላይ አብሬያችሁ ነኝ። ሙአድብ ናችሁ። እባጠገባቸው ሰው አያሳሙም። እንዲህ ሰው ወሬ ሊያቀርብ ያለ እንዲሁ በሌላ ይቀይሩበታል። ወላሂ <سؤال> ሰው አያሳሙም አጠገባቸው። ዋይ ለመምራትም ኡማውን ለመምራት ኡማው የትም ሆኖ አለ አሁን ኡማው የትም ሆነ አንድ ሰው አይ አመራር በሌላ ነው ሲባል ሀገር ብናደርግ እሳቸው ቢያርፉ አለ ሌላው ሰው አንተ እንኳን የህዝቡን አካሄድና የቁርአኑን አካሄድ ያውቀዋል አሉት እና አንበሻ ሀዲም ወላሂ እንግዲህ አጣን። መቼም ረሱል አለይሂ ሰላቱ ወሰለም የተናገሩት እንግዲህ እልም ዝም ብሎ አይታበስም። ዑለማዎች እየሄዱ ነው። አንተ ወጣት ተተካባክ የሚገጻቸውም አልዑለማ ወርስትላል የነቢዩን ባህል ወረሰ። ምክንያቱም ነቢዩ አስሀቦቹ እንደገለጿቸው ማለት ነው። እያንዳንዱ አስሀባ ከአስሀባ ሁሉ እኔን ነው የሚወደው እስከሚሆን ድረስ በጥሩ ባህሪ ሲቀርቡት ከሌላው ሳባ ሁሉ አብልጠው ይገኛል እስከሚል ድረስ ያድርጉ ነበር። ነቢያ ሰላም ነው። ሌላው ሀዲሱ እና ሀጅ ያደሩ ምንድናቸው? እኔም መጣሁ አንድ ነው እሳቸው ጋር እሱም መጣ እሱም መጣ እሳቸው ጋር። የሰው ልጅ አንድ ነው። ሁሉም የሚፈታ የሚቀበሉት፣ ሁሉም በጥሩ ባህሪ ነው የሚቀበሉት፣ የሚቃወማቸውንም የሚሰድባቸውንም በውጭም ያማቸውንም እየሰሙ ሲያዩት አቅፈው ስመው አነጋግረው ጥያቄም ካለው መሰጠው የሚሸልጸው በጣም ጥሩ ባህል። ቂም የሚባል የለም፣ ቂም የሚባል ነገር የለም፣ ቂም የሚባል ነገር የለም። እኔ ራሴ የማውቀው ነገር አለ። ይሄ ሰውዬ እንዲህ ብሏቸዋል፣ እንዲህ ብሏቸዋል፣ እንዲህ ብሏቸዋል የሚለውን ሰምተው ያንን ሰውዬ ሲያገኙት በፈገግታና በጥሩ

ሰይድ ማዲትና ሼህ አብደልባክ ብቻ ናቸው። ሸኽ አደም ጋራ በአክላቅ የሚቀራረቡት ዒልም ብቻ አይደለም እያሉኝ፣ አዎ፣ እንደውም ከሁሉም የሚደንቀው የባህሪያቸው ነበር። ማንም ሰው ክርስቲያኑም እስላሙም ሴቱም ትልቁም ወንዱም በባህሪያቸው ነበር እንደ ረሱል አለህ ሰላት ወሰላም በጣም የሚደነቁት ሻደ ሁሉም ይመሰክራል። ማንም ጠላት ወዳጅ እንደው የላቸውም። በዚህ በኩል ማይ መሰክር ሰው የለም። የሳቸው ስነ ምግባር በአሁኑ ሰዓት አለ ማለት ያስቸግራል። ማንኛውም ሰው እሳቸው ዘንድ አኩል ነው፣ የሚወዳቸውም የሚጠላቸውም እኩል። የሚጠላቸው ሰው አንድ ነገር ቢሆን ቢታመም፣ እንዳውም ተሚወዳቸው ሰው የበለጥ ሂደው ዶ አርገው ጠይቀውት አሻሽተውት ነው የሚመለሱት፣ እንጂ እሱ በዚህ ቀን ሰርቦኛል በዚህ ቀን እንዳረጎኛል የሚል በባህሪያቸው አይመዝ። ወላሂ ሰው እንደዚህ አይነት ሲኖር ቁሞ አምሮበት እንደገና ሰው ሁሉ መስክሮለት እኔ ትላንትና ማታ ስምንት ሰዓት ተኩል ነው እዚያ አካባቢ የሚባለውና አንድ ስለሳቸው መጥፎ ነገር የሚያወራ በሌላ ነገር የሚያነሳቸው የለም። ህልቁ ሁሉ ስለሳቸው ማሻላ ከዚህ በላይ ምስክርነት የለም። እና ሲኖሩ በቁም አምሮባቸው፣ ሲሞቱ አምሮባቸው እንደዚህ አይነት መሄድ ወላ ትልቅ እድልነት ነው። አላህ ስብሓን ወተላ ምድር ላይ ላመጣቸው አላማ ኖረው ተኝተው ተናግረው ሁሉ ነገር ሰርተው የሄዱ ትልቅ አሊም ናቸው። ወላሂ ኸልቁ ሁሉ ዘኑ ጥርጣሬ ሁሉ በእሳቸው ላይ እንደሆነ አላህም ኢንሻ አላህ ይበል። እኛም ደግሞ አላህ ኻቲማችንን አላህ ያብጅልን፣ የእሳቸው ደግሞ አምሳያ የሆኑ ሰዎችን አላህ ስብሃነ ወተዓላ አላህ አላህ ይተካልን ነው። ወላሂ ስሰማ ግን በቃ ወላ ሁላችንም ሳናቃቸው ተጠግተናቸው ማንነታቸውን ሳናቃቸው ያጣናቸው ትልቅ አሊም ናቸው። አላህ ደግሞ ለዚህ ኡማ የእሳቸውን የመሰለ ወላሂ ትልልቆቹ ራሱ አሊሞቹ ራሱ አብሯቸው የቀሩ አብረቸውም ያልቀሩ ትልልቅ አሊሞቹ ራሱ ሲናገሩ ስለሳቸው ወላሂ አጂብን የሰማሁት እኔ የሚገርም ሁኔታ ነው። የለም አምሳያቸው፣ ሳናቃቸው ከስራችን በቃ እንደ ቀላል ነገር እንደ እገር ነገር ያመለጡን ትልቅ አሊም ናቸው። ና ስ ደላ ማለት ያው እኔ ከአዲስ አበባ ነው የመጣሁት። በቅርብ ነው ማወቃቸው፣ ከዚህ በህመም ምክንያትም በተለያየ ምክንያት ከወጡ በኋላ በሰላም መስጊድ ቄራ አካባቢ በዛ ነው ና والله سبحان አሁን እኛም ሞትን፣ ይባላል ሰው ለቅሶ ይቀመጥልናል፣ ሞትን ተብለን ማለት ነውና ማንም ይሞታል፣ ማንም ይሞታል። ሁሉም መሄዱ አይቀርም። الله ولقد جئتمونا فرادا كما خلقناكم اول ግን ይሄን መشهد አይተ سبحان الله